እንዴት ዋላችሁ? ክቡር ዶክተር በለጠ ሞላ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የኢኖቬሽን እና ቴክኖሎጂ ሚኒስትር፣ ክቡር ዶክተር የሽሩን አለማየሁ የኢኖቬሽን እና ቴክኖሎጂ ምክትል ሚኒስትር፣ ክቡር ዶክተር አህመዲን መሀመድ የአማራ ብሔራዊ ክልላዊ መንግስት የከተማ ክላስተርና ከተሞችና መሰረተ ልማት ቢሮ ኃላፊ ክብርት ዶክተር ሙሉነሽ ደሴ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ክቡር ዶክተር ወዳሄ አርያ ስላሴ የኢንሳ ምክትል ዳይሬክተር እና የፋይዳ ፕሮጀክት ዋና ስራ አስኪያጅ ክቡር ዶክተር መንገሻ፣ የባህር ዳር ዩኒቨርሲቲ ፕሬዚደንት፣ የተከበራችሁ የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት አባላት፣ ለዚህ መድረክ መፈጠር ምክንያት የሆናችሁ የስታርታፕ ባለቤቶች እና ፈጣሪዎች፣ እንደዚሁም ደግሞ ከልዩ ልዩ ተቋማት ይሄ ፕሮግራም እንዲሳካ አስተዋጽኦ ያደረጋችሁ በተለይም ደግሞ ወጣቶቹ በስራ ፈጠራ እና ሀሳባቸውን ወደ ውጤት እና ተግባራዊ ለማድረግ በሂደቱ ያበረታታችሁ፣ የተሳተፋችሁ ከሁሉ በማስቀደም ይሄ በክልላችን ባልተለመደ ሁኔታ ለዘመናትም በአመዛኙ ያለውን የነበረውን እየሰራን እያከናወን እየተለማመድን ከመምጣት አልፈን ዛሬ አዳዲስ ሀሳቦችን በማፍለቅና እነሱን ደግሞ ወደ ተግባር ለመቀየር በሚያስችለው ፕሮግራም እዚህ ጋም እንደተጻፈው ሪጂናል ርሊ ስቴጅ ፋውንደርስ ፕሮግራም በሚለው ላይ በሚለው ፕሮግራም ላይ በመገኘታችሁ በክልሉ መንግስት ስም የተሰማኝን ደስታ ለመግለጽ እወዳለሁ። በአጋጣሚ ቀደም ሲል ወደዚህ ኃላፊነት ከመምጣቴ በፊት ለአንድ ለሶስት አራት አመት አመታት ያህል የስራና ስልጠና ቢሮ ኃላፊ ሆኜ አገልግያለሁ እና በዚህ ተቋም ውስጥ አንዱ ያው ከስሙም እንደሚታወቀው የስራ ፈጠራ ተቋም እና በነበርኩባቸው ሶስትና አራት አመታት ወደ መጨረሻዎቸው አካባቢ አይዲያ ፋይናንሲንግ የሚል ፕሮግራም በስራና ክህሎት ሚኒስትርና በኢትዮጵያ ልማት ባንክ እንደዚሁም ደግሞ በሳይንስና ኢኖቬሽን በወቅቱ ተባባሪነት እንዲህ አይነት ጅምር ነበር። ምክንያቱም ከዚህ በፊት ብዙ ጊዜ ፋይናንስ የምናደርገው ቁስን ነው ወይም ደግሞ በኮላተራል የሚያዝ እና ዋስትና የሚሆን ሀብትን ነው። በተቃራኒው ደግሞ ብዙዎቹ ወጣቶች መሬትም ቤትም ወይም ደግሞ በኮላተራል በዋስትና የሚያዝ ንብረት የላቸው የሚታይ በአይን የሚታይ የሚዳሰስ ማለት ነው። ነገር ግን በአይን የሚታይ በሰነድ የሚረጋገጥ ሀሳብ እንዳላቸው ደግሞ ይታወቃል። ነገር ግን ይህንን ፋይናንስ የሚያደርግ ስርዓት አልነበረም። አሁንም ያን ያህል የተጠናከረ ነው ብዬ መግለጽ አልችልም፣ እኔ እስከማውቀው ድረስ። በመሆኑም ብዙ ጊዜ የሀገራችን አጠቃላይ የፋይናንስ ስርዓት የሚያገለግላቸው የተወሰነ ብድር ዋስትና ለማግኘት የሚያስችል ሀብት ያላቸውን፣ ማስያዣ ያላቸውን እንጂ ሀሳብ ያላቸውን አልነበርም። ይሄ በመሆኑ ምክንያት በሀገራችን ውስጥ ያለውን ማስፋፋት ወይም ያለውን መድገም ካልሆነ በስተቀር አዳዲስ ሀሳቦች ወደ ተግባር ገብተው የአገር እድገትን በማረጋገጥ በኩል ያላቸው አስተዋጽኦና ድርሻ በጣም አነስተኛ ሆኖ ቆይቷል። ነገር ግን ራሱ ዓለማዊ ሁኔታውም አገራዊ ሁኔታውም በተለይም ደግሞ ቴክኖሎጂ ዲጂታላይዜሽን የሀገራችንን የኢኮኖሚ ምህዳር በእርግዶ እየገባ እንደመሆኑ መጠን ወደዚህ ተግባር መግባት አስገዳጅ ብቻ ሳይሆን ወደፊትም እንዳገርም እንደ ግለሰብም ተወዳዳሪ የሚያደርግ ኢኮኖሚ መገንባት አይቻልም። ያ ብቻ ሳይሆን ያለውንም ይዘን መወዳደር አንችልም። ግብርና ያለ ፈጠራ ያለ ዲጂታይዜሽን ሊቀጥል አይችልም። ትምህርት፣ ጤና፣ የፋይናንስ ስርዓታችን ማለት ነው። ስለዚህ በአንድ በኩል እነዚህን ስራዎች ለማሳለጥም በራሱ ፈጠራ ያስፈልጋል። ቀደም ሲል ክቡር ዶክተር አህመድ እንደገለጹት የምንፈጥረው ካፒታልም ይሁን ወይም ደግሞ የሀብት መፍጠሪያ የምናደርገው ካፒታልም ይሁን ጉልበትም ይሁን መሬት ፈጠራን ካልጨመርንበት ቴክኖሎጂን ካልጨመርንበት የውጤታማነት ደረጃው በጣም አነስተኛ ነው። ይሄ ደግሞ የሌት ካመራ አድቫንቴጃችን ተጠቅመን በዚህ ረገድ ከሰፊ ስራ መስራት ይጠበቅብናል። በተለይ ቀደም ሲል ፓናሊስቶች እንደገለጹት እንዲህ አይነት ስራ ፈጣሪ ወጣቶችን በብዛት አወዳድረን ቢበዛ አንድ ፐርሰንት አለበለዚያ ደግሞ ከዜሮ ነጥብ አምስት እስከ አንድ ፐርሰንት መካከል እንዲህ አይነት ወጣቶችን ካገኘን ትልቅ እርምጃ ነው። ቀደም ሲልም በነበረው የስራ ፈጠራ ፖሊሲያችን በእያንዳንዱ ዓመት አንዳንድ ፐርሰንት ስራ ፈጣሪዎችን ወይም ባለሀብቶችን በተለይ በኢንተርፕራይዝ ደረጃ ወደ ስራ ካስገባን መጪው ጊዜ የኢትዮጵያ የባለሀብት የቴክኖሎጂስቶች መዳረሻ እንደምትሆን በግልጽ በስትራቴጂም ደረጃ የተቀመጠ ነው። በተለይ እንግዲህ ስራ ፈጠራ ነው የነበረውን በተወሰነ ደረጃ የሚያሻሽሉ ወይም ደግሞ የነበረውን ባልተደረሰበት ገበያ እና የምርት አካባቢ የሚገቡትን በመጨመር ነው። ይሄ ደግሞ ልዩ ነው። ስራ ፈጠራ ሐሳቡም አዲስ ነው። የሚጋባበትም ገበያ አዲስ ነው። በአብዛኛው የሚጋባበትም የምርት አይነት አዲስ ነው። በፕሮዳክትም በማርኬት ይሄ በጣም ትልቅ ዘርፈ ብዙ ያለው ፋይዳው ከፍ ያለ ነው። ስለዚህ ይህንን አንድ ፐርሰንት የሚሆነውን እንኳ ካገኘ ነው ወደ ስራ ማስገባት ብንችል የነገዎችን ቴክኖሎጂስቶች፣ ኢንዱስትሪያሊስቶች እና በአጠቃላይ በኢኮኖሚ ውስጥ ተባዥ ውጤት ያለው አስተዋጽኦ ሊያደርጉ የሚችሉ አካላትን ማስገባት እንደሚቻል በጣም ግልጽ የሆነ ያደረ ጉዳይ ነው። ስለዚህ ይሄ ዛሬው ሙከራ በጣም ከፍ ያለ ከአስተዋጽኦ አኳያ ከፋ ሶስት አራት አምስት ኢንተርፕራይዞችን ወይም ደግሞ ምንድን ነው ስታርታፕ ኖቬተርስ ልንሸልም እንችላለን። ይሄ በራሳቸው በሁለት በሶስት የሚቆጠር አይደለም። በአንድ በኩል በሀሳቡ ሀሳቡ ራሱ ሀሳብን አመንጭቶ ወደ ገቢራዊ እንቅስቃሴ ለማስገባት ለቀሪ ወጣቶቻችን የሚያስተላልፈው መልእክት ትልቅ ነው። ተግባራዊ ሲሆን ደግሞ በጣም ተባዥ ውጤት ያለው ነው። ያው እንደምታውቁት ቀደም ሲልም በምሳሌነት ሲገለጹ የነበሩ የቴክኖሎጂና የፈጠራ ማዕከላት ዓለም በከፍተኛ ደረጃ እያንቀሳቀሱ ነው ያሉት። በሀብትም ፈጠራ ቢወሰድ የአንዳንድ ሀገራትን የኢኮኖሚ አቅም ብቻ ሳይሆን በዓለም ላይ ያላቸው የተጽዕኖ አቅምም ቢሆን የአንዳንድ ምንድን ነው ፈጣሪዎች ወይ የስራ ፈጣሪዎች አቅም እያየ ነው ነው በዓለም ላይ ዛሬ እንደዚህ አይነት ተቋማት ናቸው። በዓለም ላይ ዛሬ እንደ ግለሰብም በሀገራት ላይ በተቋማት ላይ ከፍተኛ ተጽዕኖ እየፈጠሩ ያሉ ማለት ነው። በኢኮኖሚም በሁሉም ነገር ማለት ነው። ስለዚህ ይህን መጀመር ዘገየን ካልሆነ በስተቀር አረፈድን ካልሆነ በስተቀር ትክክለኛው እና ሁለተኛው ትክክለኛ ጊዜ ዛሬ ነው ብለ ብዬ እወስዳለሁ። ስለዚህ እንዲህ እንዲሆን ከፍተኛ ጽ አስተዋጽኦ ላደረጋችሁ በተለይም ደግሞ ባህር ዳር ዩኒቨርስቲ ከዛሬ አራት ዓመትና አምስት ዓመት በፊት ጀምሮ ልዩ ልዩ ሙከራዎችን በማድረግ የሚገጥሙትን ተግዳሮቶችን በመጋፈጥ ቀደም ሲል የዘርፉ አስተባባሪ ዶክተር አማረ እንደገለጹት በጣም ከፍተኛ ጥረት ያደረገ ዩኒቨርስቲ ነው። ከፌዴራልም ጋር ከልዩ ልዩ ተቋማትም ጋር፣ ዛሬም ከሌሎች ተባባሪ አካላት ጋር ወጣቶችን በዚህ ደረጃ አድርሶ ለሽልማት ስላበቃ በድጋሚ በክሉ መንግስትም ከፍ ያለ ምስጋና ለዩኒቨርስቲያችን ማቅረብ እፈልጋለሁ። እንግዲህ ይሄኛው ዛሬ የያዝነው ስራ እንደ መንግስት ወይም ደግሞ በአጠቃላይ እዚህ ያለን የተቋማት አመራሮች እንደ መስቀል ወፍ ብቅ እያለ ወይም ደግሞ አማታትን ጠብቆ የሚዘልቅ ሳይሆን በቋሚነት ስርዓታዊ በሆነ መንገድ መምራት ይጠይቃል። ለዚህ በእኛ በኩል በመጀመሪያ ደረጃ የሳይንስና ማለት የሳይንስና ቴክኖሎጂ የነበረውን ቀደም ሲል የነበረውን ቢሮ የክልሉ መንግስት ወደ ኢኖቬሽን እና ቴክኖሎጂ ወይም ቴክኖሎጂ እና ኢኖቬሽን ለማሳደግ ጥረት አድርጓል። በደንብ ተልዕኮውን ቀርጾ ቀደም ሲል በኤጀንሲ ደረጃ የነበረውን በቢሮ ደረጃ እንዲደራጅ አድርገናል። የክልሉ መንግስት አንደኛው እርምጃ ተቋሙን ተልዕኮውን ማወቅና አደረጃጀቱን ማስተካከል እንደ አንድ እርምጃ ወስዷል። ለምን አንዳንድ ያደረጆቹ አደረጃጀቶች ከቢሮ ወይም ደግሞ ከፍተኛ የማስፈጸም ስልጣን ካላቸው በላይ የምናደራጅበት አንዱ ከነዛ ተቋማት በላይ መለስ ያለ መለስተኛ ተልኮ ሲኖራቸው ነው። ነገር ግን ይሄ ተቋም ከሌሎቹ ብሬዎች አቻ ወይም በላይ ተልኮ ያለው ተቋም ነው። ቀደም ሲል በራሱ ቴክኖሎጂ አንድ ራሱን ችሎ ከሌሎች የኢኮኖሚ ሴክተሮች ለየት አድርገን ብንወስደው እንኳ አገርን የማልማት ለሀገር አስተዋጽኦ፣ ለሀገር ምርት፣ ለህዝብ ህይወት መሻሻል በራሱ መንገድ ቆሞ ከፍተኛ አስተዋጽኦ ሊያደርግ የሚችል አንድ የኢኮኖሚ ወይም ደግሞ ከኢኮኖሚ የተሻገረም ሴክተር ነው። ሁለተኛ ደግሞ ሌሎችንም ይዘው በመውጣት የምርታማነት ደረጃቸውን የቅልጥፍና ደረጃቸውን በማሻሻል በኩልም ከፍተኛ አስተዋጽኦ የሚያደርግ ነው። ይሄ በመሆኑ ምክንያት ቀደም ሲል ኤጀንሲ የነበረውን ተቋም በደንብ ተልኮውን በመቅረጽ እና የትኩረት መስኩን በደንብ በአግባቡ በመበየን በቢሮ ደረጃ እንዲደራጅ ተደርጓል። ይሄ በቢሮ ደረጃ መደራጁ ብቻ ሳይሆን ቀደም ሲል ዶክተር አማራ እንደገለጹት በባለሙያ እንዲመረራ ሙያተኞች እንዲመሩት ለማድረግ በማሰብ ዋና ዋና ቢሮ ኃላፊውንም ምክትል ቢሮ ኃላፊውንም የቴክኖሎጂስቶች መፍለቂያ ከሆነው ከኢንሳ በርካታ ልምድ ያላቸውን ወጣት አመራሮች ቀደም ሲል ያያቸውን አቤልንም የቻለንም ወደዚህ እንዲመደቡ አድርገናል። ማለት ስለዚህ በእውቀት መመራት አለበት። እነሱ እንደመጡ የገለጹት አሰስመንት ሰርተው በአብዛኛው ከዚህ ቀደም በነበረው ሁኔታ ቴክኖሎጂን ቀርቶ የሌላን ተቋም ወይም ደሞ አሁን መንግስት የሚፈልግበትን ተልኮ ቀርቶ መለስተኛ የቴክኖሎጂ ስራዎችን መስራት የሚችል የስታፊንግ ስራ ያልነበረው መሆኑን ማወቅ ችለናል። ስለዚህ ከዚህ ቀጥሎ ተቋሙን ማደራጀት ያስፈልጋል። በባለሙያ ማደራጀት፣ አስፈላጊውን ፋይናንስ መመደብ ይጠይቃል። ከዚህ ቀጥሎ የሚሆነው መሰረተ ልማቶችን ማልማት ያስፈልጋል እና ከተቋም ይሄ ሬጉላቶሪ ከመሆኑ ዘሎ ማልማት ላይ ማተኮር እና ደግሞ በአጠቃላይ የቴክኖሎጂ ልምምድ ያለው ማህበረሰብ መፍጠርም ዋነኛ ተልኮ። እነዚህ ሬጉሌት ማድረግ ማልማት፣ እንደገና ደግሞ የሚያለመው ልማት ማህበረሰባዊ እሳቤ እንዲይዝ በተለይ ወጣቶች ላይ እያተኮረ ስራ እንዲሰራ ለማድረግ የሚያስችል ተልእኮ ተሰጥቶት እየሰራ ነው ያለ ማለት ነው። ስለዚህ ሐሳብን የሚያበረታታ ስራ መስራት ይገባናል። ከዚህ ቀጥሎ የሚኖረን ቀደም ሲል እንደተባለው ግልጽ የሆነ አሰራር መንደፍ ያስፈልጋል። ተቋሙ ማቋቋም ብቻ ሳይሆን ቀደም ሲል የገለጽኳቸውን ተልእኮዎች ለመስራት፣ በተለይ በማህበረሰብ ደረጃ ስራዎችን ሊያሰራ የሚያስችል አሰራሮችን መንደፍ ያስፈልጋል እንደ መንግስት አንዳንዴ ብዙዎቻችን በትምህርት ቤትም ይዘን የመጣ ነው በስራ ልምምድም የምናውቀው ሴክተር አደለም። በአብዛኛው ይሄ ስራ በተወሰነ ደረጃ እንደ ሀገርም እንደ አዲስ የምንለማመደው የስራ መስክ ነው። ይሄንን አውቆ ያሰራር ማሻሻውን ምንድን ነው መስራት ማሻሻል እና ስርዓታዊ እንዲሆን ማድረግ ያስፈልጋል። ሁለተኛ፣ አይዲያ ፋይናንሲንግ፣ ሐሳብን ፋይናንስ የሚደረግበት ስርዓትንም በተለይ ከፋይናንስ ኢንስቲትዩሽንስ ጋር መንግስትም ጭምር ለዚህ ስራ ልክ ግብርና ላይ እንደሚመድበው ትምህርት ላይ እንደሚመደበው ለዚህ ስራም ቢሆን ካለው ባለው አቅም በየጊዜው እያደገ የሚሄድ የፋይናንስና የስፔስ ስራ ይጠይቃል። ስፔስም ይፈልጋል፣ በትልቁ እሱም መስራት ይገባል። በሶስተኛ ደረጃ የሶስት አካላት ጥምረት የትሪፕሌክስ የምንለው የዩኒቨርሲቲ ወይም ደግሞ የእውቀት ተቋማት እውቀትና ክሎትን የሚያመነጩ ተቋማት ምርምር ሊሆን ይችላል፣ ኮሌጆች ሊሆን ይችላሉ፣ ዩኒቨርሲቲ ሊሆን ይችላል። እነዚህን እንደ አንድ ፒላር ወስዶ መንግስት ደግሞ ሌላ ፒላር ሆኖ ፕራይቬት ሴክተሩ እነዚህ ሶስት አካላት ተጣምረው የሚሰሩበትን አሰራር ስርዓት መፍጠር ያስፈልጋል። ምክንያቱም መንግስት ሚናውን መወጣት አለበት። ዩኒቨርስቲ ደግሞ የዚህ ዋነኛ የኮምፒቴንሲ የሚባለውን ፓርት መንግስት ፍላጎት ሊኖር ይችላል። ፍላጎቱን ለማስፈጸም የሚወጣው ሚና ሊኖር ይችላል፤ እሱም ማድረግ ይገባል። ፕራይቬት ሴክተሩ ስራ በመፍጠርም ገበያን በመሆን በሚያገለግልበት ሁኔታ ሚናውን እንዲወጣ ማድረግ ያስፈልጋል። ስለዚህ ይሄ ትሪፕሌክስ የሚባለውን ኮንሴፕት ለዚህ ስራ በደንብ መጠቀም ያስፈልጋል ማለት ነው። ከዚህ በተጨማሪ ቀደም ሲል እንደገለጽኩት የቴክኖሎጂ እና ኢኖቬሽን ቢሮ በየደረጃው በየአካባቢው የሚያስፋፋቸው ስታርታፕ የሚበለጽጉበት ማዕከላት እንደተጠበቁ ሆኑ፣ አንድ ትልቅ ሞዴል የሚሆን ሪጅናል ሀብ መገንባት ይጠይቀናል። ለዚህ የክልሉ መንግስት አሁን የጀመረው አለ አሁን ከጀመረው ተነስቶ በሚቀጥሉት ዘመናት ይህንን ስራ ለመስራት የሚያስችል ሁኔታ መፍጠር ያስፈልጋል ማለት ነው። ቦታዎች ተረክበዋል። እንደገና የሚገርማችሁ በአስራ ዘጠኝ መቶ ስንት ነው አቤል? የተገነባ ይሄ ጅምሩ ህንፃ አርባ ዓመት በቃ አርባ ዓመት የሆነው የተጀመረ እንትን አለ። አርባ ዓመት የተጀመረ አለ። እሱን ማፈራርሰን እንደገና ለመስራት ወሰነናል ማለት ነው፣ ያው ስለማይጠቅም በጣም ረጅም ጊዜ የሆነው እንትን አለ እነሱንም ገንብተን በተቻለ መጠን ሌሎችም ቦታዎች አስፋፍተን የተሻለ ስራ ለመስራት ተግተን መስራት አለብን ማለት ነው። ይሄ በተለይ በሚቀጥለው ሐምሌ ወር ጀምረን አዲስ በጀት ከዚህ የተሻለ በዚህ ዓመትም ትንሽ ነው ወደ አንድ ቢሊዮን ብር ተመድቦለታል። ነገር ግን ይሄ በቂ አይደለም። ለዚህ አንድ ቢሊዮን ብር ከዚህ ቀደም ተመድቧል፣ በቂ አይደለም። ያው ካፒታል ኢንቴንሲቭ ነው ስለሆነ ስራው ማለት ነው። ይህንን መሰረት አድርገን ለመስራት ጥረት እናደርጋለን። ዛሬ ጥሩ ጅምር ነው። ነገር ግን እኛ ደግሞ አንድ መጥፎ አባዜ አለን እ ጀምሮ መልቀቅ፣ አለማስቀጠል እና እንዲህ ነበር ብሎ በኋላ ማውራት መናገር። ከዚህ አባዜ ወጥተን ቀደም ሲል የተገለጽኩት ተቋማት በትብብር የተሻለ ስራ ለመስራት መነሳሳት አለብን። ዛሬው ግን ክቡር ሚኒስትሩ ሚኒስቴር መሥሪያ ቤቱ፣ ቢሮዎች፣ ዩኒቨርሲቲው እና በዚህ ዙሪያ ያልገለጽኳችሁ በሙሉ አስተዋጽኦ ያደረጋችሁ ተቋማት በእውቀት ማጠር፣ በግንዛቤ መጠር ያልገለጽኳችሁ ተቋማት እና ግለሰቦች ልትኖሩ ትችላላችሁ። ዞሮ ዞሮ የእርካታ ምንጫችሁ ወጣቶች ሀሳባቸውን አውጥተው ገቢራዊ እንቅስቃሴ ውስጥ መግባት ስታዩ ስለሆነ ዋና የእርካታ ምንጫችሁ የእኛም ምስጋና ተጨማሪ ሊሆን ይችላል እንጂ ዋነኛ ስለማይሆን ከዘለናቸው ይቅርታ እንጠይቃለን። በጣም ደስ ብሎኛል። እንግዲህ መጨው ጊዜ እንደተባለው ምንድነው የሚለው ዩር አይዳይዝ ዩር ፊውቸር የሚለውን በገቢራዊ ለማድረግ በከፍተኛ ደረጃ መነሳሳት አለብን። በጣም አመሰግናለሁ። እናመሰግናለን ክቡር ፕሬዝዳንት የተከበሩት አቶ አረጋ ከበደ የስታርታፕ የመጀመሪያ የእውቅናና የሽልማት ስነስርዓት ማጠቃለያ መርሃ ግብርን በስራ መመሪያ በይፋ ስለዘጉልን